ቤተሰብ ያው እኔም የማገኘው ነገር አግኝቼ ያለው ከኑር ናችራል ኦይል ፓኬጅ። ያው እንግዲህ እንደነገርኳችሁ ዛሬ በጠዋቱ ቀጠሮ ነበረኝ፣ ሁለት ቦታ ነበረኝ። የመጀመሪያው ግን የሄድኩት ኑር ናችራል ኦይል ጋር ነበር። እንግዲህ ተመልከቱ፣ ባዛር ላይ ነው የተገናኘ ነው። እስቲ ላስጎብኛችሁ ኑር ጋር ያለውን ዘይቶች፣ የተፈጥሮ ሀርባል ዘይቶች ነው። እሺ እዚህ ጋር ካስተር ኦይል አለኝ የጉሎ ዘይት አዎ ከዛ የዱባ ፍሬ ዘይት ከሀምስት ግብአቶች የተዘጋጀ የጸጉር ትሪትመንት ከ ከሀያ በላይ የተዘጋጀ የጸጉር ዴሊ ልንቀባው የምንችለው ዘይት የሰሊጥ ዘይት የጥቁር አዝሙድ ዘይት እንዲሁም የተረከዝ ማቅያ ይሄኛው የተረከዝ ማቅያ ነው ማያ እዚ ጋ የተረከዝ ማለት ስለሻለ ከርቤ ዘይት፣ የነጭጣን ዘይት ለማዳት ለብጉር፣ ለሸፈታ፣ ቆዳን ለመወጠር ይጠቅመናል። እዚህ ጋር ላቬንደር ዘይት፣ የፌጦ ዘይት፣ የጥቁር አዝሙድ ዘይት። ይሄኛው የጥቁር ፌጦ ዘይት ነው። የአብሽ ዘይት አለኝ፣ የተቆላ ቡና ዘይት፣ ያልተቆላ ቡና ዘይት፣ የላቬንደር የጤና አዳም የጎመንዘር ዘይት አለኝ። የጎመንዘር ዘይት ለቁርጥማት የሚጠቅም ነው። እዚህ ጋር ቀሲል አለኝ። የአብሽ ዱቄት ሸብ እሱ ቀሲል ነው። የጅቡቲ ቀሲል ሸብ አለኝ። የአብሽ ዱቄት አለኝ። የሩዝ ዱቄት አለኝ። እዚ ጋር ደግሞ ህርባሎች አሉኝ። ሸያ በተር፣ ቺያሲድ፣ ከርቤ፣ ዱባ፣ ሞሪንጋ፣ ሰነመኪ፣ ከፍ መርየም ሜሪ ፍራወር የሚባለው ማለት ነው ከመሜላ ፈዋሽ ሮዝ ወይም በአረብኛ ጁሪ፣ ሁለት አይነት ጁሪ ያለኝ፣ ከርከዳ ያለኝ፣ ሞሪንጋ ከሳውዲ የሚመጣ የታሸገ እርድ፣ እንዲሁም ቅስጠል ህንድ ወይም ደግሞ ቀበርቹ አድራሻ ቸት አድራሻ፣ ቤተል ፋሚሊ ታወር ፊት ለፊት በአማራ ባንክና በአዋሽ ባንክ መካከል የመጀመሪያው ዲስፕሌይ 096627 0966 27 3242 ብሎ ቢደውሉ ያገኘኛል